የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች። እንግዲህ በመብልም ቢሆን በመጠጥም ቢሆን በልዩ ልዩ በዓላትም ቢሆን በመባቻም ቢሆን በሰንበትም ቢሆን የሚነቅፏችሁ እንዳይኖር ተጠንቀቁ። ይህ ሁሉ ይመጣ ዘንድ ላለው ጥላ ነውና፣ አካሉ ግን የክርስቶስ ነው። በመታለልና ራስን ዝቅ በማድረግ ለመላእክት አምልኮ ትታዘዙ ዘንድ ወዶ በዓላየውም በከንቱ የሥጋው ምክር እየተመካ የሚያሰንፋችሁ አይኑር። ሥጋ ሁሉ ጸንቶ በሚኖርበት በስርና በጅማትም በሚስማማበት በእግዚአብሔርም በሚያድግበትና በሚጸናበት በሚሞላበትም በራስ አይጸናም። አዲስ ሕይወት በክርስቶስ ከዚህ ዓለም ኑሮ ከክርስቶስ ጋር ከሞታችሁ እንደገና በዓለም እንደሚኖሩ ሰዎች እንዴት ትሠራላችሁ? እንዴትስ ይህንን አትዳስስ፣ ይህንን አትንካ፣ ይህንንም አትቅመስ ይሏችኋል። ይህ ሁሉ እንደ ሰው ትእዛዝና ትምህርት ለጥፋት ነውና፣ ይህም ስለ ልብ ትሕትናና እግዚአብሔርንም ስለ መፍራት ለሥጋም ስለ አለማዘን ጥበብን ይመስላል። ነገር ግን ከሥጋ በላይ ነው እንጂ ምንም ክብር የለውም። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት ስለ ሃይማኖትና ስለ ምግባር ወንድሞቻችን ሆይ፣ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በውኑ እምነቱ ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተ አንዱ በሰላም ሂዱ፣ እሳት ሙቁ፣ ትጠግባላችሁም ቢላቸው፣ ለችግራቸውም የሚሹትን ባይሰጣቸው ምን ይጠቅማቸዋል? እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም መልካም ሥራ አለኝ፣ እስቲ ሃይማኖትህን ከሥራህ ላይ የታሳየኝ እኔም እምነቴን በሥራዬ ያሳይሃለሁ ይላል። እኔም አንተም እግዚአብሔር አንድ እንደሆነ ታምናለህ፣ መልካምም ታደርጋለህ። እንዲህ ሳጋንንትም ያምናሉ፣ ይንቀጠቀጣሉም። አንተ ሰነፍ ሰው፣ እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ባቀረበው ጊዜ በሥራው የጸደቀ አይደለምን? እምነት ለሥራ ትረዳው እንደነበር በሥራውም እምነቱ እንደመላችና ፍጽምት እንደሆነችም ታያለህን? መጽሐፍ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በሥራ እንደሚጸድቅ በእምነት ብቻም እንዳይደለ ታያለህን? እንዲሁ ዘማይቱ ረአብ ደግሞ ጉቦኞችን ተቀብላ በሌላ መንገድ ባወጣቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። የሐዋርያት ሥራ፣ የመቶ አለቃው ቆርኔሌዎስ። በቂሳርያም ቆርኔሌዎስ የሚባል አንድ ሰው ነበረ። ኢጣሊቄ ለሚሉት ጭፍራም የመቶ አለቃ ነበር። እርሱም ጻድቅና ከነቤተሰቡ እግዚአብሔርን የሚፈራ ነበር። ለሕዝቡም ብዙ ምጽዋት ይሰጥ ነበር። ዘወትርም ወደ እግዚአብሔር ይጸልይ ነበር። የእግዚአብሔር መልአክም በራእይ ከቀኑ በዘጠኝ ሰዓት በግልጥ ታየው። ወደ እርሱም ገብቶ ቆርኔሌዎስ ሆይ አለው። ወደ እርሱም ተመልክቶ ፈራና፣ አቤቱ ምንድን ነው? አለ። መልአኩም እንዲህ አለው ጸሎትህም፣ ምጽዋትህም መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም ጴጥሮስ የሚባለውን ስምዖንን ይጠሩልህ ዘንድ ወደ ኢዮጴ ከተማ ሰዎችን ላክ። እርሱም ቤቱ በባሕር አጠገብ ባለው በቁርበት ፋቂው በስምዖን ቤት እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። ያነጋገረውን መልአክ ከሄደ በኋላ ከሎሌዎቹ ሁለት ከማይለዩት ጭፍሮችም አንድ ደግ ወታደርን ጠራ። ነገሩንም ሁሉ ነግሮ ወደ ኢዮጴ ከተማ ላካቸው። ጴጥሮስ ስለ አየው ራእይ ወራኤ ። በማግስቱም ሄደው ወደ ከተማይቱ በር ደረሱ። ጴጥሮስም በቀትር ጊዜ ሊጸልይ ወደ ሰገነት ወጥቶ ነበር። የዮሐንስ ወንጌል። ከዚህም በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ ያይደለ ጥቂት ቀን ተቀመጡ። የአይሁድም የፋሲካቸው በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችና በጎችን፣ ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጀ፣ በጎችና በሬዎችን ሁሉንም ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤትህ ቅናት በላይ የሚል ቃል ተጽፎ እንዳለ አሰቡ። ይህን የምታደርግ ምን ምልክት ታሳያለህ? አሉት። ጌታችን ኢየሱስም ይህን ቤተ መቅደስ አፍርሱት በሦስተኛውም ቀን አነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በአርባ ስድስት ዓመት ተሠራ፣ አንተስ በሦስት ቀኖች ውስጥ ታነሰዋለህን አሉት። እርሱ ግን ይህን የተናገረው ቤተ መቅደስ ስለ ተባለ ሰውነቱ ነበር። ከሙታን በተነሣ ጊዜም ደቀ መዛሙርቱ ስለዚህ እንደ ነገራቸው አሰቡ በመጽሐፍት ቃልና ጌታችን ኢየሱስ በነገራቸውም ነገር አመኑ። ጌታችን ኢየሱስም በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ተአምር ባዩ ጊዜ በስሙ አመኑ። እርሱ ጌታችን ኢየሱስ ግን አያምናቸውም ነበር፣ ሁሉን እያንዳንዱን ያውቀዋልና፣ የሰውንም ግብሩን ሊነግሩት አይሻም። እርሱ በሰው ያለውን ያውቅ ነበርና አትሮኖስ ቅዱሳት መጻሕፍትን በድምጽ ያንብቡ።